ሰላም እንዴት አላችሁ? ደህና ናችሁ ወይ? ሁሉ መልካም ነው? በያላችሁበት ሰላምታ ይድረሳችሁ። ሂሩት ናኝ። ዛሬ ደግሞ ይዤላችሁ የመጣሁት እኔ ፓስቲ እንዴት አድርጌ እንደምሰራ አላሳያችሁ ነው። የምሰራው ፓስቲ ያው በኦል ፐርፐዝ ዱቄት ነው፣ በፍርኖ ዱቄት። ይሄንን አምጥቻለሁ። በዚህ አንድ ካፕ የሚሆን ኦል ፐርፐዝ ዱቄት ነው ያመጣሁት። እንዲህ አይነት ነገር ስንሰራ ለስኳሩ ለምናም ለዘይቱ ነው እንጂ ምን መጥ ነው እንደ ቤታችን ስለሚለያይ አንዳንዶቻችን ከዚህ ግማሽ ሌሎቻችንን በዛ አድርገን ስለምንሰራ እንትኑ ሜዥሩ ወይም መለኪያው ብዙ አስፈላጊ አይደለም። በዚህ አንድ ሙሉ የሚሆን ዱቄት አድርጌ ያለሁኝ ለዚህ ለሙሉ ዱቄት በዚህ በምታይዋት በሻይ ሲኒ፣ ይቺ የሻይ ሲኒ መለኪያ በይች ሳይሞላ እንደዚህ አድርጌ ስኳር አምጥቻ አለሁኝ። ስኳሩን በውሃ ማድረግ መቀላቀል ይቻላል። እኔ ዝም ብዬ ጨምሬዋለሁ ስለማቦካ ችግር የለም። ሌላ ጥቁር አዝሙድ አምጥቻለሁ። ጥቁር አዝሙድ አንድ የሻይ ማንኪያ የሚያክል አድርጋለሁኝ። ይህን የሚያክል ካረኩኝ ይበቃኛል። ዘይት ደግሞ ይሄም ዘይት ያው በአንድ ሲኒ የሚሆን በአበሻ አንድ ሲኒ ማለት ነው አምጥቻለሁ። እሱንም ጨምራለሁኝ። ሌላው ጨው ነው። ጨው እንደምንፈልገው ያክል ነው የምንጨምረው። ለዚህ ላለኝ ላሳየዋችሁ ብዛት የሚያክል መጠኜ ጨምራለሁኝ። ለዚህ ለምታዩት ዱቄት ለዚህ በዚህ ሙሉ ላረግኩት ይህን ያክል ስኳር እናንተን ለጨመርኩት ጨው ራሱ ዱቄቱ ትንሽ ስለሚኖረው አላበዛም። በትንሽዬ ሻይ ማንኪያ ወይም የትልቁ ሻይ ማንኪያ ግማሽ የሚሆን ጨምር ያለሁኝ። አሁን እነዚህን ነው የምጨምረው ጥቁር አዝሙድ፣ ዘይትና ጨው፣ ስኳር። ከዛ እርሾን አረጋለሁ። እርሾ በዚህ አድርጌ እንደ ዳቦ እንደማረገው ኩፍ አረጋለሁኝ። ዛሬ ኩፍ አላረግም። ዱቄታችሁ ፍርኖ ዱቄት ብቻ ከሆነ ኩፍ ባታረጉትም ይቦካል። ስንዴ ምናምን ትጠቀሙ ከሆነ ግን አይ ቲንክ ቶሎ ስለማይነሳ ዱቄቱ በሙቅ ውሃ እንደዚህ አድርጎ ለብ ባለ ውሃ ኩፍ ካለ በኋላ መጨመር ይሻላል። እንደሱ ይሻላል። አሁን እኔ ያው በዚህ አንድ በመካከለኛ ሾርባ ማንኪያ አንድ የእርሾ አርጌ አለሁ ለብ ባለ ውሃ በጥብጬ ዝም ብዬ አስገባዋለሁ። እንደዚህ አርጌ አደባልቄ ጨምረዋለሁ። አሁን እንግዲህ ፓስቲ ብዙ ውሃ ስለማይፈልግ ጥቅልል አድርገን ስለምናስገባው እንዳይቀጥንብን መጠንቀቅ አለብን። ስለዚህ አቦካለሁ። አሁን ይኸው ለብ ያለ ውሃ ትንሽ ካነሰው ሚጨምረው ይዣለሁኝ መጀመሪያ በዚህ በር ትንሽ በዚህ ያደባልቅና በዚህ ሚክስ ካረኩት በኋላ በእጄ በደንብ አደባልቀዋለሁኝ። ሚታዩት የሚበቃውን ያክል ውሃለው እና በእጄ ገብቼ ያው እጄን ታጠቢያለሁ። በእጄ ገብቼ በደንብ አስተካክዬ ያሻለሁኝ ማደባለቅ እስኪደባለቅ ድረስ ግዴታ በጣም ማሸት የለብንም። ፓስቲ ጥሩ ፓስቲ ለማግኘት በጣም መቅጠንም የለበትም ለእኔ የተመቸኝ ነው። ሼር ማረጋችሁ እንደኔ አሰራር በጣም መቅጠንም የለበትም መወፈርም የለበትም። ሲወፍርም ፓስቲው ድርቅ ይላል። ስንጠብሰው ዘይቱ ከላይ ብቻ ይለበልበዋል ውስጡ ሳይበስል እንደ ዳቦ ቁጭ ይገብናል ማለት ነው። በደንብ ቤክም ማደረግ ይኖርበታል። በዘይት ውስጡ ላይ ደርሰው ይችላል ማለት ነው። ሲቀጥን ደግሞ ፓስቲነቱን ያጣል። ደረቅ አይሆንልንም በቃ እንደ ጨርቅ እንዳይሆንብን በጣም ለስለስ እንዳይልብን ደግሞ መመጠን አለብን። እንደዚህ ነው ማለት ነው የምሰራው፣ እንደዚህ ነው አሳያችሁ። ይሄ ነው፣ በዚህ ልክ ነው እኔ ምት እንደምታይወትው፣ እንደዚህ ሲል ማለት ነው። ብዙ ወፍራም አይደለም፣ ብዙ ቀጭን አይደለም። ልክ ለድፎ ዳቦ አይቲንክ ድፎ ዳቦ በዚህ ሳይዝ ነው የምናቦከው። እኔ እንደዚህ ነው የማቦከው። ስለዚህ እንደዚህ አድርገን እናስቀምጣለን በውሃ ይሄንን እንደ ውሃ ቃል ጠራርግም ምክንያቱም ያቀጥንብኛል። እንደዚህ ጥቅልል እንዳለን ነው የምተው። አሁን ይሄንን በኋላ ስንት ሰዓት እንደቆየ ነግራቸዋለሁ። ለእርግጠኝነት ግን እኔ ሁሌ ይህን የሚያክል ሳቦካ እንደዚህ በዚህ ሳይዝ ሳቦካው የምቆየው ብዙ ጊዜ በማቦካው ሳይዝ ነው ያቦካሁት አሁን አንድ ሰዓት ተኩል አካባቢ ድረስ ጥሩ ሆኖ ኮፍ ይላል። ከዛም ቀድሞ ኮፍ ካለ አሳያቸዋለሁ። ቤኪንግ ሶዳ አልጨምር ምን፣ ይሄ ቤኪንግ ሶዳ ሌላ ጊዜ ጨምሬያቸዋለሁ። ቶሎ ኮፍ ያደርገዋል፣ ጥሩ ይሆናል። ግን ፓስቲውን ስጋግረው ቶሎ የመውረድ ፓስቲው እንዲ ጥንከር እንዳለ አይቀመጥም። ክሪስፒ ሆኖ ክሪስፒ እንደዚህ ከሽ ከሽ የሚል ነገር አይሆንም። ፓስቲው እንዲ ያምር እና ቤኪንግ ሶዳ ስንጨምርበት ትኩሱም ካልሆነ በስተቀር ትንሽ ሲቆይ እንትን ይላ በጣም ሶፍት ይሆናል፣ በጣም ጣም ለስላሳ ይሆናል። እና እነሱ እንዳይሆነብኝ ነው ቤኪንግ ሶዳ ያልጨመርኩት። ሞክሬያቸዋለሁ ሌላ ጊዜ ለእኔ ተስማምቶኛል። አብረን ደግሞ እናየዋለን፣ ምን ያህል ቆንጆ እንደሆነ። ላስቲክ አላችሁ እንደዚህ ሸፍኑ። ሌላ በሾፒንግ ባግም ቢሆን ሸፈን ለማድረግ ጥሩ፣ ቶሎ እንዲቦካ ያደርገዋል በላስቲክ በሳህንም ከደን ማድረግ ይቻላል፣ ግን መክፈት የለብንም። የሚያሳይ ነገር ከሆነ ጥሩ ነው። ወይም ሰዓታችንን መመጠን አለበት። ከፋፍተን ካየ ነው እንትን ላይ ይችላል። ይው እንደዚህ አርጌ ተዋለው። እንግዲህ ልክ ሲቦካ ተመልሼ መጣለው፣ አሳያችኋለሁ። አብረን እንጋግራለን ማለት ነው። እስከዛ ደና ቆዩልኝ። ሰላም፣ እንዴት ናችሁ? ተመልሼ መጣሁኝ። ይኸው ሊጣችን ኮፍ ብሏል አሁን እንደዚህ ሆኖ ኩፍ ብሏል። አሁን እንግዲህ እንጋግራለን። ዘይትም እዚህ በመጥበሻ እንደዚህ ተረቅ ባለ እቃ በትልቅ መጥበሻ ዘይቴን እጥጃለሁ። ዘይቱ ሞቋል፣ ሬዲ ነው። አሁን ወደ መጋገሩ ነው የሚሄደው። እንግዲህ ዘይት መሞቃችንን ያው መለስ አድርጌው ሊጡን መጥቻለሁኝ። ዘይቱን መሞቁን ቼክ ለማድረግ እንደዚህ አድርገን ቆረጥ አድርገን ማስገባት እንችላለን። ወዲያው ከበስ ጥሩ ሆኖ ዘይቱ ከሞቀ እንደዚህ ወደ ላይ ይንሳፈፋል ማለት ነው። እንትናችን ሊቃችን አያችሁት? ተንሳፈፈ ማለት ነው ያ ዳት ሚንስ ሬዲ ነው ማለት ነው። አሁን ዘይቱ እች እንዳታርብኝ አወጣለሁ። እንደዚህ አይነት ነገር ማውጫ ያስፈልገናል። በማንኛውም ነገር እንደዚህ ታውል ፔፐር ብናረግ ዘይቱ ይወጣልናል። እዛ ይጠላል ማለት ነው በማጥለያ እንደዚህ ታውል ፔፐር፣ አይቄ ፔፐር ታውል ኦር ታውል ፔፐር በሱ አቅርቤያለሁ። አሁን እንግዲህ እኔ ስጋግር ያው እጄን ታጠብ ያለው ሁለት ልጅም እንደነ ካምሩን ማደለም ነው። መቁረጥ እንደሚመቸኝ እንደዚህ እያረኩኝ ብዙ ቅርፅ አልፈልግም። እንደዚህ እንደው ሼፕ ለስ ሲሆን ወይም ደግሞ ቅርጽ የሌለው ዝም ብሎ ሲሆን ደስ ይለኛል። ያው የፓስቲ ቅርፅ ሲይዝ ማለት ነው። ስለዚህ በሱ እያረኩኝ ዝም ብዬ ቆረጥ ቆረጥ እያረኩኝ በጥላው አስገባዋለሁ። ስለዚህ እያደረግን አውቄ ነው፣ እንደውም የሆነ ቁጭ ቁጭ ነገር ያለ ነገር እንዲፈጥር ክብ ነገር አረገው ፓስቲ ቅርጽ እንዲይዝ ማለት ነው። ስለዚህ እና መጠንቀቅ አለብን፣ እንትን እንዳይል እንዳይጠባበቅ እንደ ዕቃችን ይሄን ያክል ካስገባው ይበቃኛል። ፓስቲ እንግዲህ እሳቱ ሲያንስ እንደምታውቁት ዘይቱን ወደ ውስጥ ይጠጣብናል። እሳቱ ደግሞ ከበዛ ልብልብ አርጎ ከላይ ከላይ ብቻ ያበስለዋል። ስለዚህ በተቻለ መጠን አጀስት ለማድረግ ለማስተካከል መሞከር አለብን። አድርገን እንደዚህ ይኸውላችሁ፣ እኔ እንግዲህ ክብ ሳይሆን እንደዚህ አይነት ነገር ሲያወጣ እንደ ድንጋይ አይነት ነገር የሆነ ነገር ሲያወጣ ብቻ ይገባችኋል። የምለው በጣም ደስ ይለኛል። ጥሩ መቶልኛል እና እንዳያርብን ገለበጥ አድርገን ሁለት ጊዜ ቢያንስ በሁለቱም ሳይድ ገለ እያገላበጥ ማብሰል ውስጡ እንዲበስል ማለት ነው። የሚያምር ከለር ይዟት፣ ከለር ለእኔ በቅቶታል። ስለዚህ አሁን ማውጫይ እናወጣና እንደዚህ ሳያርብን ቶሎ እናወጣለን። በጣም ደስ ብሎኛ እንደምፈልገው ሆኗል

ያው መጠናችሁ በአንድ አይነት ሳይዝ ለማድረግ ሌጦ ሳይበዛ ሳያንስ ማድረግ ይጠቅማል። ምንም አይደለም ይበላለጥን፣ ግን ለአይን እንዲያምርልን ሆኒ መጨረሻ ዙር አረጋለሁ። ነገር ልክ ቆጥሬ ያረኩን የመስለው አምስት አምስት አድርጌ ሶስት ዙር ጋገርኩ ማለት ነው። የመጨረሻ ዙሪያችን ነው። ጨርሻለሁኝ። አንድ ደቂቃ የሚሆን ይቆያል፣ ግን ዘይቴን እሳቱን ማጥፋት አለብኝ። የመጨረሻ የመጨረሻ ዙሬን አወጣ አለሁኝ። እንግዲህ እንደምታዩት ይሄን የሚመስል አግኝቻለሁ። በጣም ነው የሚያምረው። እንግዲህ ፓስቲ በሻይ ነው በጣም ደስ የሚለው። በቆንጆ ሻይ አፍልቼ አሳያቸዋለሁ። እንደዚህ አርጌ ዛሬን እንግዲህ መክሰሴን ወይም ራቴን ሊሆን ይችላል። እንደዚህ አርጌ እንጂ አርጌ በላው ማለት ነው። እንግዲህ ደግሞ ፓስቲ ሰርታችሁ የማታውቁ ሰዎች ሰርታችሁ ሞክሩ። ቆንጆ ባህላችን ነው። እዚህ ሀገር ፓስቲ የሚመስል ነገር ብዙ ነገር ይሰራል፣ ግን የኛ ሀገር ቴስት አይተካም። የኛ ሀገር ቴስት ያው የራሳችን የለመድ ነው ያሳደገን የሚጣፍጠን ቴስት አለና ባህላችንን ላለመርሳት እንደዚህ የተለያዩ ነገሮችን የሰራንን ሞክር ንቅ መስላለሁ እንግዲህ፣ ለዛሬ ያለኝ ይሄ ነው። ፓስቴን እንደወደዳችሁ ተስፋ አደርጋለሁ። ሰርታችሁ ማታቁ ስሩና ቅመሱ። በጣም ቆንጆ ነው። በሻይ በጣም ደስ ይላል። በአጠቃላይ ስራዬን ለወደዳችሁት፣ ላይክ ኮሜንት ለምታደርጉ ሰዎች በጣም አመሰግናለሁ። ዛሬ ገና ወደዚህ ወደ እኔ ዩቱብ ቻናል የመጣችሁ ደግሞ እንኳን ደህና መጣችሁ። ሰብስክራይብ አድርጉና ቤተሰብ ሁኑኝ። ኮሜንታችሁን ተውልኝ። በሚቀጥለው እንግዲህ ሌላ ነገር ይዤላችሁ እመጣለሁ። በያላችሁበት ስፍራ እግዚአብሔር ከእናንተ ጋር ይሁን። ጤንነታችሁ እግዚአብሔር ይጠብቅ። እንግዲህ ሰላም ሆኑልኝ ሀገሬ ልጆች ለዛሬ ደና አምሹ፣ ደና ደሩ፣ ደና ዋሉ። ቻው